ላላ ዛሬ ትክክለኛ ሮማንቲክ ማይጋድ ማይ ጋድ! ሁሌሽም እያንዳንድሽ የማዳም ቅመም የበይ ተመልካች ነሻል፣ እና እንደዚህ አይነት ሮማንሲ የሆነ ላይፍ ይስጣችሁ ፈጣሪ፣ አሜን በሉ እናላችሁ። ሀይሚና ቡራ ስንፈራ ስንሰጋ ከዋልን በኋላ በመጨረሻም እውነት ሆነ። ኦላላ! ቀለበት አሰረላት። ብዙ ሰዎች ፍራንክ ነው በሚል ተልካሻ ምክንያት ሲጽናኑ ነበር የዋሉ። አሁን በምን ይጽናኑ ነው እናንተ? ቀላይ እልልል! ቀለበት አሰረላት ብለንኛ ፍንጡስጡዝ ስንል እነሱ ደግሞ እረ ባክሽ አታሽ ቀብጡ ባክሽ ፍራንክ ነው ፍራንክ ነው ፍራንክ ነው ስትሉ እየዋላችሁ ሰዎች። እንዴት ዋላችሁ? እንዴት ሰነበታችሁ? እንዴት አመሻችሁ? ምሽታችሁ እንዴት ነው? ጨጓራችሁን ውሃ አርጎ ምናምን ጥጥት እያደረጋችሁበት ረስረስ ይበልላችሁ ይውጣላችሁ። ዛሬማ ጨርቃችሁን ጥላችሁ ብታብዱ ነው የሚሻላችሁ። እበዱ እና ፍራንክ ይሆናል ምናምን ያላችሁ አይደለም ፍራንክ እናቴ ተንበርክኮ ነው ቀለበት ያሰረላት። ሲቀጥል ደግሞ የ25 ግራም ወርቅ ነው የተሸከመችው። ይህን 25 ግራም ወርቅ አንገቷን ጠልፎ እንዲጥላት ነው። ቆይ ብሩክ ለምን አነሳ አታደርገው? ይሄን ሁሉ ለምንድን ነው እንዲ? ስጦታ በስጦታ እርኳ አንበሽብሿ፣ ታረፈ ና በጣም በጣም በጣም በጣም ከመጠን በላይ በጣም ነው ደስ ያለኝ። ኦ ማይ ጋድ፣ ፈጣሪ በፍቅር ያኖራችሁ። በጣም ነው ደስ ያለኝ። ምኞቴ ይሄ ነበረ። በቃ እንደዚህ በክብር እንዲጠይቃት ነው እኔ መፈለገው፣ እንደዚህ እንዲያከብራት። በሰው ፊት እንደማያከብራት እንደማይወዳት የሚያስመስሉ ሰዎች ስላሉ በጣም ደስ ብሎኛል። የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። አብዛኞቻችሁን የቤት ያላችሁ እና ሀይሚም እነብሩክን ቤት ያላችሁ በጣም ነው ደስ ያላችሁ ሁሉ ማለት ይቻላል ሁሉም ሁሉም ሰው በቃ ሁሉም ኮሚንት እንዳለ በጣም ነው የተደሰተ፣ ሁሉም ሰው ማለት ነው ባደረጉት ነገር በጣም ደስ ብሏቸዋለኝ። ሁሉም ሰው ምኞቱ ይሄ ነበረ። በቃ በስነ ስርዓት እንደዚህ በቃ የኔ ፍቅር የኔ ውድ ምናምን እንድትባባሉ እንደ ፍቅረኛ በቃ የሆነ ነገር ሰርታችሁ ፍቅረኛ የሆነ ጊዜ ስትጣሉ እኛ መሀል ምንም የለም እንድትሉን ሳይሆን የምንፈልገው በቃ ፍቅረኛዬ ነው ብለሽ ሀይሚ እንድትከራከር ሴቶች መጥተው ምንም የላችሁም ብለው ሲሏት ፍቅረኛዬ ነው የፍቅር አጋሪ ነው ብላ ተከራክራ በጥፊ ከርብታ ከርብታ እንድጠላቸው የምንፈልገው እንጂ ሲጣሉ ወይ ሲለያዩ በቃ ምንም የለም ምንም አልተፈጠረም፣ በቃ ተለያየን ተለያየን እንደዚህ እንዲሉ አንፈልግም። ምክንያቱም እኛ ጋር ትልቅ የሆነ ቤት ነው አእምሯችን ውስጥ የሰሩት። እኛ እነሱን እያየን ብዙ ነገር ነው ያየነው። በቃ በእነሱ ማለት ነው። በቃ በቃ ህይወት በደንብ ነው የምታስተምረው፣ እነሱን ስታዩዋቸው ማለት ነው እና በቃ ትዳር ውስጥ ያሉ የሚፈጠሩ ነገሮች በሙሉ እነሱ ጋር ይፈጠራሉ። ይዋደዳሉ፣ ይፋቀራሉ፣ ከዛ ይጣላሉ፣ ከዛ ደግሞ በመሀላቸው ሰው ይገባ ያስታርቃቸዋል፣ ደግሞ ይጣላሉ። እንደዚ አይነት ላይ ሁላችንም ህይወት ላይ ስላለ በቃ የሁላችንም ህይወት የሚበረብር ነገር ነው እና ደግሞ ቀን ላይ ብዙ ሰዎች ሲጽናኑ የዋሉት ፍራንክ ነው እያሉ ነበር። ላላ አይደለም፣ በጣም በሚያሳዝን ሁኔታ አይደለም። በጣም ያሳዝናል። ፍራንክ ነው ሲሉ ሲጽናኑ ዋሉ። ኒኩ በምን ሊጽናኑ ነው እያልኩ ነበረ። ከዛ ፍራንክ በሚለው ነገር ተጽናኑ። አሁን ደግሞ እንግዲህ የሚጽናኑት አርቲ ነው ምናምን ብለው ነው ሊጽናኑ የሚችሉት። ከዛ ውጪ ሌላ መጽናኛ የላቸውም ምናምን አገባን። አርቲ ሆነ አልሆነ ዋናው ነገር የጋብቻ ፕሮሚስ መሆኑ ነው። ወርቅም ሆነ ብርም ሆነ ምንም ሆነ ዋናው ፕሮሚስ ነው እና ደግሞ ወርቅ ነው ያሰረላት ብሩኬ ማለት ነው እና ደግሞ በጣም በጣም ነው ደስ ያለኝ። ከዚህ በላይ በፍቅር እንደውም ማለት ነው። ይሄ አይግረማችሁ፣ ይሄ አይግረማችሁ፣ ቀለበቱ ምናምኑ አይግረማችሁ። ገና ድል ባለ ሰርግ ነው ማገባት አለኩ እናንተ፣ ድል ባለ ሰርግ። ኦ ማይ ጋድ! እኛም እንጠብቃለን፣ እንጠብቃለን፣ እንጠብቃለን። ድል ባለ ሰርግ እንድትጋቡ ሲንዲ፣ ከየቲዩበሮች በቃ ጥሩ ተብላችሁ በቃ እዛ አካባቢ የሚሰሩ ዩቲዩበሮች አብዛኞቹ ዝም ብለው ነገር ናቸው። ይጀምራሉ ይተዋሉ፣ ምናምን ለቢው ብለው ብዙ ነገር ነው የሚሰሩት። እና እስኪ አስደምሙን ከዚህ በላይ እና በጣም ነው ደስ ያለኝ፣ በጣም ነው የተደሰትኩት። ሲቀጥል ደግሞ በቃ ብሩኬ እንደዚህ ሲያደርግላት አንደኛ ሀይሚ ያልደነገጠችው በቃ የሆነ ምንም የሆነ ሰርፕራይዝ የተደሰተች አትመስልም። መጀመሪያ ላይ ለምን መሰላችሁ? በቃ አልጠበቀችውም፣ እንደዚህ ያደርግልኛል ብላ አንደኛ አልጠበቀችም። ሁለተኛ ነገር ደግሞ ፍራንክ ነው የሚል ውስጧ ላይ ስጋት አለባት። በቃ አላመነችውም አላመነችውም፣ ና አልደነገጠችም። የሆነ እንደ ፍራንክ እንደ ምናምን ነው የመሰላት ማለት ነው። በኋላ ግን ማለት ነው እየገባት እየገባት ሲሄድ የእውነት መሆኑን ስታቅ ምናምን መጨረሻ ላይ አለቀሰች። አይታችኋታል? እያለቀሰች ሀይሚ ማለት ነው በጣም በቃ ከዚህ አይገባኝም ምናምን እያለች በደንብ ነው የሚገባሽ የኔ ቆንጆ፣ ከዚህም በላይ ይገባሻል። ምክንያቱም እንደ ሌሎች ሴቶች ሌላ ወንድ ጋ አትሄድም። ቢውና ላይ ካገኛለሁ ብላ በተጣላሽ ቁጥር ሌላ ሰው ጋ አትሄድም። አሁን ሀይሚ ብሮ ጋ ሲጣሉ የምትሄደው ፍጼ ጋ ነው። ፍጼ ደግሞ ጓደኛው ስለሆነ በቃ እሱ ጋ ነው ሆና ራሷን የምታጽና ነው የምታዳምጠው ምናምን ና ከዚህም በላይ ነው የሚገባሽ። ምክንያቱም በቃ ሽከፍ ብላ ከሱ ጋር ብቻ ነው የምሰራው አብዛኛውን ጊዜ ማለት ነው። እና እንደዚህ ልጥፍጥፍ ማለት አሁን ሚዲያ ላይ የማይደረጉ ነገሮችን አይናውጣ ሁና አታደርግም። በቃ ስርዓትሽ ቁጥብነትሽ ምናምንሽ ከዚህም በላይ ያስፈልግሻል። በቃ ደግሞ እግዚአብሔር ደግሞ መረቆ የሰጠሽ ሰው ነው ብዬ ነው ማስበው። ለምን እንደ ብሩክ ያለ ወንድም ዓለም አይገኝም እንደ ሀይሚ ያለ ሴትም አይገኝም። ለምን መሰላችሁ? ብሩክ አንደኛ ስነ ስርዓቱ፣ አክብሮቱ፣ እሱም እንደዚህ ነው እንዲሁ ለፍራንክ ለምናምን ነው እንጂ ሴቶቹ ደግሞ ስለሚወዱት እየሄዱ እየተለጠፉበት እንጂ ብሩክም ቢሆን ሴት መቃየር ምናምን ብዙም አይደለም። ሀይሚ ግን ከብሩክ ውጭ ብዙም መቃየር አትፈልግም፣ አትለጣጠፍም፣ ቁጥብ ብላ መሰራ ሴት ናትና። አንዳንዴ ታዋቂ ስትሆኑ ሁሉም ሰው ሲፈልጋችሁ ምርጫችሁ ግራ ያጋባችሁና ሁሉም ጋር ትሆናላችሁ። እንደዛ አይደሉም እነሱ። በጣም ብዙ ፈላጊ ብዙ አድናቂ ምናምን አላቸው ግን ደግሞ እሷም እሱን ነው የምትመርጠው፣ እሱም እሷን ነው የሚመርጠው። በቃ በአቋማቸው ነው የጸኑት የጸኑት እና ከዚህ በላይ ደግሞ ብዙ ስኬት አስመዝግባችሁ ሲቀጥል ተጋብታችሁ ወልዳችሁ ምናምን ማየት እንፈልጋለን። በቃ ከእናንተ ብዙ ነገር እንማራለን ብዬ ነው የማስበው ሁላችንም ማለት ነው። እና ደግሞ አትቅኑ ሰዎች ማለት ነው እንደዚህ ሲያደርጉ ቅናት መንበጫ በጭ ምናምን አያስፈልግም። ከብሩኬ ባህሪ በጣም የገርመኝ ነገር ማለት ነው የሆነ ነገር ሊያደርግ ሲል አይናገርም። በቃ ሙያ በልብ ነው የሚባል አይነት ሰው ነው ነገራችን ላይ አንዳንዴ ልናደርግ የምንፈልጋቸውን ነገሮች ስኬታችን ምናምናችን ለሰው በተናገርን ቁጥር ማለት ነው የመሆን እድሉ በጣም እየቀነሰ ነው የሚሄደው ማለት ነው እና ብሩክ በቃ ምንም ነገር አይናገርም። የሆነ ነገር ሊያደርግ ሲል አይናገርም። ካደረገው በኋላ ነው የሚናገረው እና ዝም ብሎ ማድረጉ አንደኛ በጣም አስገርሞኛል። በቃ ምንም ነገር ፍንጭም እራሱ አልሰጠንም እኮ። ሲቀጥል ደግሞ ሌላው ያስገርመኝ ነገር ልንገራችሁ። በቃ ጭር ባለበት ምንም ሰው ሳይሰበሰብ ሰው ሳይንጋጋ በቃ እንደዚህ ነው የሚያምረው። ፍቅር ፍቅር ብቻ ነው የሚያምረው። በነገራችን ላይ ሰው ስለበዛ ሰው ስለተሰበሰበ አንዳንድ ሴቶች ማለት ነው ደስ የሚላቸው በጣም ብዙ ሰው በተሰበሰበበት እንዲጠይቃቸው የሆነ የይዩልኝ ነገር የሚወዱ ሰዎች አሉ አይደል? እንደዚህ አይነት ሰዎች በቃ ሰው በተሰበሰበበት ቦታ ባሏ የፍቅር ጥያቄ እንዲያቀርብላት ይፈልጋሉ። አንዳንድ ሴቶች ማለት ነው። ግን እሱ የሆነ ሰው አየልሽ አወቀልኝ አይነት ነገር ነው ። ይሄ ካሜራ ላይ ያለ ነገር ስለሆነ ሰው ኖረ አልኖረ ለውጥ የለውም። ግን አንዳንድ ሰዎች እንደዛ ይፈልጋሉ፣ ሰው አወቀልኝ ነገር። ዋናው ነገር እናንተ የምታሳልፉት ጊዜ ነው። ምክንያቱም ብቻችሁን ስትሆኑ የልብ የልባችሁን ታወራላችሁ። በማላችሁ ሰው ኖረ ማለት ምንም አይነት የልባችሁን የምታወሩበት ጊዜ አይኖራችሁም። ግን ሰው አለመኖሩ ብቻቸውን መሆናቸው የልቤ የልባቸውን እንዲያወሩ አድርጓቸዋል። በነፃነት ሁሉን ነገር ያደርጋሉና በጣም ደስ ብሎኛል። ሰው ሳይንጋጋ ምን ሳይል ጭር ባለ ሳናስበው ሰርፕራይዝን ያደረጋችሁን በጣም ብዙ ጊዜ ብለን ነበረ ግን ጆሮ ዳባ ልበስ እያሉ ነበር የሚያልፉ። በመጨረሻም እንግዲህ አሳክተውታል። በጣም ደስ ብሎኛል። የኔ ወዶች ከዚህ በላይ እምር ድምቅ ብሏችሁ ሄዳችሁ ማየት እንፈልጋለን። ነገ ከነገወዲያ ደግሞ ብዙ ጥሩ ነገሮችን እናይ ይሆናል። እወዳችኋለሁ። ባይ ባይ።